ለዛሬ ብቻ ማለት የዛሬ ብቻ እንነጋገረውና አረማመዷን እስላየሽው ምን ሆነሽ ነው? ሃይሚ እኮ ጠቅላይ ሚኒስትር ናት፣ ሴት ፕሬዚዳንት የኢትዮጵያ ለዛው ምን

ና እናንተ ማለት ነው እንጂ እንትን አለበት ነገር አለ። እናንተ ግን ዝም ብላችሁ ወሬ አታውሩ። የምር የነጠሩ ትኩስ ትኩስ እንትን ነገር አለ። እኔ እኮ ቢዶ ማለት ነው የምር እኮ ነው የመጣሁት

እናንተ እኮ ተታሞች ለምንድን ነው ዛሬ ብዙ ግጥም? ሀይሚ ማነች ቃል የገጠመችው ግጥም አለው ብዙ ሰው የገጠመውት ማለበትራቱ አመሰግና። በነገራችን ላይ ሀይሚጋ ስለሰማሽ እንኳን ደስ አለሽ ወይ እንኳን አለ። ዛሬ ጌት የሁለታችሁ ነው ወይስ ለሱ ብቻ ነው? አልገበኝም። የሁለታችሁ ነው፣ የሁለታችሁ ነው። እሺ ዮርዳኖስ፣ አንቺ ኮት ይለያል። ቃሌ ግን ማለት ነው የሀይሚዬነት ልዳት ለምን እናከብርም ነው እኔ ጥያቄ። ኬክ ሰርቼ አሁን ግጥም ገጥሜ መጥቻለሁ። ድምጽሽ ሰለኪ ብዬ ነው።

እኔ በነገራችን ላይ ያደረግሽውን ፕሮፋይል አይቼ ራሳነው። እኔ በነገራችን ላይ ሰኑ ይህ ፕሮፋይል ካደረገ ጊዜ ጀምሮ ፍቅር ቀንሷል፣ ለሱ ያለኝ ውዴታ ልም ብሎ ጠፍቷል ማለት

ሲሚ ሪቺዬ ማለት ነው። አሁን ማለት ነው። አሁን እኔ እንዶም ማለት ነው። ነጌ ማለት ነው። ነጌ የ የ የ ቸኮሌት ፋሚሊ ብዬ ሲሙን አውጥቼ እኔ ሚዲያ ላይ ካንቀጠቀጥኩት ሰው ወድን

ረጅም ሲያወራ ነው ማለት አንድ ዓመት አንድ ነገር ለማውራት አንድ ዓመት ሰቅላ የውሸት ወሬ ስተዋራ

ይሄ ድሮ አምኜ ነበረ የአንቺ ፍቅር ምናምን ብዬ። እስቲ ሀይምዬ፣ ሀይምዬ ምን ታወራለች እንሰማለን። ሀይምዬ፣ ከምን ቆንጆ፣ እንዴት ነሽ ውዴ? ማርከ ዛሬ ስላልመጣ